ብዙዎች መድረክ ላይ ስሙን ይጠራሉ። የዘጠናዎቹ ፈርጥ ኤሪክ ዚኢ የጋንግስታ ራፕ አባት በሙዚቃው ታሪክ ውስጥ ዘላቂ እና ተምሳሌታዊ ሰው ሆኖ ይቆያል። የኤሪክ የእድገት ዓመታት ከድህነት ሁኔታዎች፣ የወረበሎች ብጥብጥና የሥርዓቱ አማካኝ አለመመጣጠን ጋር ጥልቅና የማይጠፋ ነበር። እነዚህ መሰረታዊ ልምምዶች አቅሞን የሚቀቱ የማይተላለፍ መሰናክሎች ከመሆን ይልቅ ለኃይለኛው የሙዚቃ ሥራው ወደ ሬልሽ እና ውስጣዊ ትክክለኛ በመስጠት ይህ ባህሪ እውነተኛ ውክልና ለማግኘት የሚጓጓው ትውልድ ጋር በእጅግ ያስተጋባል። ኢዚ ኢ ያልተለካውን መቃቀምና በቅርበት አካባቢ ውስጥ እየተፈጠሩ ያሉትን አሰማኝ ትረካዎች በመገንዘብ የወጣትነትን መሆንና ሁኔታውን የሚቃረን የአስደናቂና ተፈጥሮዊ የስራ ፈጠራ ችሎታውን በማሳየት የሩዛ ባለሪከሮችን በጋራ ለመመስረት ለለውጡ ወሳኝ ውሳኔ አድርጓል። ይህ ትርፍን በማሳደግ ብቻ የሚሰራ የተሰላ የንግድ ስራ ብቻ አልነበረም። የተባለው እና በነቀት ጸጥ እንዲሉ የተደረጉት ሰዎች መድረክ ለመፍጠር እና ድምፆችን ከፍ ለማድረግ የታሰበ ደፋር እና ድፍረት የተሞላበት የማበረታቻ ተግባር ነበር። ቀጣዩ ምስረታ የሂፕሆፕ ቡድን ኤንደብሊውኤ ለዶክተር ድሬድን እና ፈጠራ ችሎታ ጎን ለጎን ቀስቃሽ እና ፖለቲካዊ ይዘት ያለው የአይስ ኪዩብ ግጥሞች፣ የኤምሲ ሬን ሹል እና ብዙውን ጊዜ አስጊኝ ግጥሞች እና መሰረታዊ ዜማ ቅልጥፍ እና የታወቀው ሙዚቃ አቅጣጫ በጥሬ ሀቅኝነቱን እና ይቅርታ በሌለው ማህበራዊ አስተያየት የሚታወቅ አዲስ ዘመንን ያመጣል። የኢዚኢ ልዩ ከፍ ያለ ድምፅ በልዩ ችሎታው ብዙውን ጊዜ አስቂኝ አቀራረቡ እና የማይካድ የጎዳና ላይ ውበት ወዲያ ውኑ የሚታወቅ እና በውድሉ አመፀኛ እና ግጭት አቋማቸውን እንደ ሙዚቀኞች ብቻ ሳይሆን የአሜሪካን እውነታ ወደ መስታወት የማይሰጡ የባህል አብዮተኞች እውነትን ለመናገር የሚደፍሩ ሆነዋል። በተጫዋችነት ካበረከተው ጉልህና ዘላቂ አስተዋጽኦ ባሻገር የሩዝለስ ሪከርድን በብቃት በመወጣት በሙዚቃው ኢንዱስትሪ ውስጥ ጠንካራ እና ተደማጭነት ያለው ኃይል ለመሆን የራሱ ትልቅ ተሰጥኦ በመንከባከብ እና በማሳየት ብቻ ሳይሆን የሌሎችን ድንቅ የኪነ ጥበብ ባለሙያዎችን ስራ እውቅና በመስጠት እና በማስተዋወቅ ጥበብ የተሞላበት የቢዝነስ አቋሙ በድምቀት አንጸባርቋል። ብልህ እና ባለራእይ ልዩች ችሎታውን መለየት እና ማዳበር የሚችል ነገር ግን እንዲህ አይነት ፈጣን እና ታይቶ የማይታወቅ ስኬትን የመስራት ከፍተኛ ጭሰዎች እና ውስጣዊ ውስብስቦች ብዙውን ጊዜ ከፈጠራ ትብብር እና ገንዘብ ሽልማት ክፍፍል ከሚፈጠሩት የማይቀር ውጥረቶች ጋር ተዳምሮ በመጨረሻም በኤንደብሊውኤው በማዕረግ ውስጥ የውስጥ ለውስጥ ግጭቶችን አስከትሏል። በመጨረሻም ከሙዚቃ ዓለም አባላት ጋር ቀን የሳበ እና ከፍተኛ ደረጃ ባደረገው መከፋፈል ተጠናቀቀ።

ድረካ እንዲባባስ በማድረግ ኢዚኢ ራዕዩን የንግድ ውሳኔውን እና የአርቲስቱን ፍጻሜ ባህላዊ እምነት በመጠበቅ የዘውግ መለያ ባህሪ ሆነ። በሚያሳዝን ሁኔታ በተጽዕኖ እና በሙያው ላይ ከፍተኛ ደረጃ ላይ ልክ እንደ እውነተኛ አንቂ እና በሙዚቃ ታሪክ ውስጥ ያለው ሰው መሆኑን ትሩፋትን ሲያጠናክር ኢዚ በ1995 አስከፊ እና ሙሉ በሙሉ ያልተጠበቀ የኤድስ ምርመራ ተደረገ። የእሱ ተከታታይ ፈጣን ማሽቆልቆል እና ከሳምንት በኋላ በአስደንዳቂው በ30 ዓመቱ በኤድስ መሞቱ ከባድ ሀዘንን አለማመንን እና በሙዚቃው ዓለም እና ከዚያም በላይ ከፍተኛ ኪሳራን አስተናግደዋል።

ጥልቅና ዘላቂ ተጽዕኖ የማይካድና በቀጣይ አርቲስቶች እና አድማጮች ትውልዶች ላይ በጥልቅ ማስተጋባቱን ቀጥሏል። በድፍረት ያልተለወጡትን የተገለሉ ማህበረሰቦችን እውነታዎች ከዋናው ንቃተ ህሊና ፊት ለፊት በማምጣት የእሱ ፈለግ ለሚከተሉ ስፍር ቁጥር የሌላቸው አርቲስቶች መንገድ ንቃት አርጓል። ማአርአያነቱን በረታጦ የማይታወቅ ታማኝነት እና እውነተኝነት የራሱን ታሪኮች እንዲናገሩ አድርጓል። ልዩ ድምፁ የማይናወጥ የስራ ፈጠራ ተነሳሽነት እና የጋንግስታ ራፕ ድምፅ መለካከት እና ትረካ በመቅረጽ ውስጥ ያለው ወሳኝ ሚና ከትውልድ በሚበልጥ እና በዘመናዊ ሙዚቃ ውስጥ የሚስማማውን ታዋቂ ሰው አድርገዋል። የጋንግስታ ራፕ አምላክ አባት በጥሬው እውነተኝነቱ ለስለት በባሳየው ይቅርታ የማይጠይቅ አቀራረቡ እና በህዝቡ ባህሎች ውስጥ በዘለቀው ትሩፋት ውስጥ እንዲዘከር ለሚደረግ የአንድ ሰው ራዕይ

ኤሪክ ኢዚኢ የዘጠናዎቹ ፈርት ዩቲዩብን ሰብስክራይብ ያርጎ አመሰግናለሁ።